ወቅታዊና አስገራሚ ወሬዎቻችንን ርዕሶቹን በማስቀደም የዕለቱን ወሬዎቻችንን እናሰማችኋል። በቢሾፍቱ አካባቢ በተከሰተው የአውሮፕላን አደጋ ሕይወታቸውን ላጡ በየዓመቱ ነፍስ ይማር እያሉ መታሰቢያነታቸውን የሚያዘጋጁትናት ጄኔራል ፃድቃን ገብረትንሳይ ሳይ በኢትዮጵያና በኤርትራ መካከል በማንኛውም ቅፅበት ጦርነት ሊነሳ ይችላል በማለት አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሶስት የትግራይ ሰራዊት ከፍተኛ አዛዦችን አገዱ።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 እንደምንሰነበታችሁ በማለት ሰላምታችንን በማስቀደም መረጃዎቹን እናሰማችኋለን። አብራችሁን ሆኑ። በቢሾፍቱ አካባቢ በተከሰተው የአውሮፕላን አደጋ ሕይወታቸውን ላጡ በየዓመቱ ነፍሲ ማር እያሉ መታሰቢያነታቸውን የሚያዘጋጁት እናት በጣም አስገራሚ ነገር ነው። በምስራቅ ሸዋ ዞን ግምቢቹ ወረዳ አማ ቀበሌ ከስድስት ዓመታት በፊት መጋቢት አንድ ቀን አስደንጋጭ ክስተትን አስተናግዳ ነበረ። ባለቤትነቱ የኢትዮጵያ አየር መንገድ የሆነው የበረራ ቁጥር ኢቲ 302 አውሮፕላን መጋቢት አንድ ቀን 2011 ዓ.ም ከአዲስ አበባ ወደ ናይሮቢ ኬንያ ለመብረር በተነሳ በጥቂት ደቂቃዎች ውስጥ በመከስከሱ በውስጡ የነበሩ ተሳፋሪዎችና የበረራ ቡድን አባላት ሕይወታቸው አልፈዋል። ይህንን አስደንጋጭ ክስተት ተከትሎም የአካባቢው ነዋሪዎች በሐዘን ተውጠው ነበር። ወይዘሮ ሙሉነሽ በጅጋ የአካባቢው ነዋሪ ሲሆኑ አደጋው ሲከሰት ከተመለከቱት መካከልም ነበሩ። በአደጋው የተመለከቱት አስደንጋጭ ክስተት ከአእምሯቸው አልወጣም። እኚህ እናት እነዚህ ልጆች እንደወጡ ቀርተዋል፣ የእኔ ልጆች ቢሆኑስ በማለት በአይን እንኳን አይተዋቸው ለማያውቋቸው ሰዎች እንደ ቤተሰብ ሐዘን ተቀምጠዋል። በአደጋው ሕይወታቸውን ላጡት በየዓመቱ የሞት ዓመት መታሰቢያ የዘከሩ ሲሆን በሕይወት እስካለሁ ድረስ የእነዚህን ልጆች መታሰቢያ ላቋርጥም ነው ያሉት። ሳልሳዊ ወያነ ከአንድ የዋት አንጃ ጋር ትስስር ያላቸው የትግራይ ጸጥታ ኃይል አዛዦች ህጋዊነት የሌለው አስቸኳይ ወታደራዊ ህግ በማውጣት ህዝብን እያሸበሩ ነው በማለት ከሷዋል። ፓርቲው የጸጥታ ኃይል አዛዦች የሆኑት ወታደራዊ መኮንኖች ህጉን በተቃወሙ ወጣቶች ላይ ጭካን የተሞላበት የአፈና ድርጊት እየፈጸሙ ይገኛሉ በማለት አውግዟል። ፓርቲው በህወሓት መራሽነት የትግራይ በአሁኑ ወቅት እየገባችበት ያለው ውጥንቅጥ መግታት ያስፈልጋል ተብሏል። በትግራይ ኋላ ቀር የፖለቲካ ጥፋቶች እየተፈጸሙ የሚገኙት በሁሉም የህወሓት አመራሮችና ካድሮቻቸው እንዲሁም በክልሉ የጸጥታ ኃይል አዛዦች አማካኝነት እንደሆነ ፓርቲው ጠቅሷል። ፓርቲው መላው የትግራይ ህዝብ ከተጻራሪ ቡድኖች አደገኛና ኋላ ቀር ፖለቲካ እንዲጠበቅና ሳልሳይ ወያነ ጎን እንዲቆም ጥሪ አድርገዋል። ጄኔራል ፃድቃን ገብረትንሳይ በኢትዮጵያና በኤርትራ መካከል በማንኛውም ቅፅበት ጦርነት ሊነሳ ይችላል በማለት አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ። የእኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ጦርነቱ ለቀጠናውም ዳፋ እንደሚሆንም ጄኔራል የጻድቃን በእንግሊዝኛ ባስነበቡት ጽሑፍ አስታውቀዋል። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጄኔራል ጻድቃን ለቀጠናው አውዳሚ እንደሚሆን ጠቅሰዋል። ጦርነቱ ሊያስከትልም የሚችለው በርካታ ቀውስና የምናውቀውን የሀገሪቱ ጂኦግራፊ ይለውጣልም ብለዋል። በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናል ጄኔራል ፃድቃን ገብረ ትንሳይ በኢትዮጵያና በኤርትራ መካከል የሚቀሰቀሱት ጦርነቶች የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት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 ኢትዮጵያ ኤርትራን እየተነኮሰች እንደሆነ የሚከስ ጽሑፍ በኤክስ ገጻቸው ሰጥተዋል። ከፕሪቶሪያው ስምምነት በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት እንደሻከረ ጠቋሚ ምልክቶች ቢኖሩም ከሁለቱም አገራት በኩል በይፋ የተባለ ነገር አልነበረም። በሰሜን ኢትዮጵያ ጦርነት የኤርትራ ጦር ከኢትዮጵያ ፌዴራል መንግስት ጎን መሰለፉ አይዘነጋም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሶስት የትግራይ ሰራዊት ከፍተኛ አዛዦችን አገዱ። በትናንትናው እለት በጌታቸው ረዳ ፊርማ የተጻፈ ደብዳቤ ሜጀር ጀኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀኔራል ማሾ በየንና ብርጋዴር ጀኔራል ምግበይ ኃይለ ለጊዜው መታገዳቸውን ያስረዳል። መጋቢት 1 ቀን 2017 ዓ ም የተጻፈው ይህ የእግድ ደብዳቤ እንደሚያስረዳው ሶስቱ ከፍተኛ የሰራዊት አመራሮች የታገዱት ከመንግስቱ ውሳኔ ውጪ መላ ህዝባችንንና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት፣ ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አላቁምም በሚል ነው። ጊዜያዊ አስተዳደሩ በሶስቱ ከፍተኛ የሰራዊት አመራሮች ላይ የእግድ ውሳኔውን ያስተላልፈው በዚህ ምክንያት መሆኑን ጠቅሷል። ይህን ሁኔታ ስርዓት ባለው አካሄድ መግባባት እስኪደረስበት ድረስ ከፍተኛ የጦር መኮንኖቹ ከሰራዊት ግንባር የማዘዝ ኃላፊነት ታቸው ላልተወሰነ ጊዜ የታገዱ መሆኑን አቶ ጌታቸው በደብዳቤያቸው አስታውቀዋል። ለእነዚህ ከሰራዊቱ አዛዥነታቸው ላልተወሰነ ጊዜ የታገዱት መኮንኖች በየግላቸው የተጻፈው ደብዳቤ የክልሉ ሰላምና ጸጥታ ኃላፊ እንዲሁም የትግራይ ኃይል አዛዥ ሌትናል ጄኔራል ታደሰ ወረደ እንዲያውቁት ግልባጭ ተደርጓል። እነዚህ ሦስቱን የግንባሩ አዛዦች ጨምሮ በርካታ ከፍተኛ የሰራዊቱ አዛዦች ድጋፋቸውን በደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ሲገልጹና በጊዜያዊ አስተዳደሩ ላይ ለውጥ እንዲደረግ ሲጠይቁ ነበርም ተብለዋል። የቤኒሻንጉል ጉሙዝ ክልል ምክር ቤት በቅርቡ ባደረገው ህገ መንግስታዊ ማሻሻያ ላይ የፌዴሬሽን ምክር ቤት የህገ መንግስት አጣሪ ጉባኤ የህገ መንግስት ትርጉም እንዲሰጥበት የጠየቁት የክልሉ ምክር ቤት አባልና የተቃዋሚ የቦሮ ዴሞክራሲያዊ ፓርቲ አባል ዮሐንስ ተሰማ እንደታሰሩ የአገር ውስጥ የዜና ምንጮች ዘግበዋል። የክልሉ መንግስት ዮሐንስን ያሰራቸው ስለ አቤቱታ ለህገ መንግስት አጣሪ ጉባኤ በአካል ለማስረዳት ወደ አዲስ አበባ ለመጓዝ ዝግጅት ላይ ሳሉ እንደነበር ዘገባዎቹ ጠቅሰዋል። የምክር ቤቱ አባል ከመታሰራቸው በፊት የክልሉ መንግስት የቦሮ ዴሞክራሲያዊ ፓርቲ አንዳንድ አባላት ክልሉን ወደ ዳግም ግጭት ለማስገባት እንቅስቃሴ ጀምረዋል በማለት አስጠንቅቆ ነበረ። ለህገ መንግስት አጣሪ ጉባኤ የቀረበው አቤቱታ የክልሉ ምክር ቤት መቀመጫ ብዛት ከ99 ወደ 165 ከፍ እንዲል መደረጉ ከክልሉ ምክር ቤት ስልጣን ውጪ የምርጫ ክልሎችን አወቃቀር የቀየረና ህገ መንግስቱን የጣሰ ነው የሚል ነበር። ኢትዮጵያ ስፔስ ሳይንስ እና ጂስፓሻል ኢንስቲትዩት ኢትዮጵያ በቀጣዩ የአውሮፓውያን ዓመት ሶስተኛዋን የመሬት ምልከታ ሳተላይት ልታመጥቅ በዝግጅት ላይ መሆኗን አስታወቀ። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ኢትዮጵያ በቀጣዩ የአውሮፓውያን ዓመት ሶስተኛውን የመሬት ምልከታ ሳተላይት ልታመጥቅ ዝግጅቷን ማጠናቀቋን ሸገር ሬዲዮ ዘግበዋል። ሶስተኛዋ ሳተላይት ከዚህ ቀደም ወደ ህዋ መጥቀው የአገልግሎት ጊዜያቸውን ካጠናቀቁ ሁለት ሳተላይቶች የተሻለ የምስል ጥራት እንደሚኖራት ኢንስቲትዩቱ መናገሩን ዘገባው ጠቅሷል። መንግስት ሶስተኛዋን ሳተላይት ለመምጠቅ በትብብር እየሰራ የሚገኘው ከቻይና መንግስት ጋር መሆኑን ኢንስቲትዩቱ መግለጹን የጠቀሰው ዘገባው የገንዘብ መጠኑ ግን አልተገለጸም ተብሏል። ኢትዮጵያ የመጀመሪያዋን የመሬት ምልከታ ሳተላይት ያመጠቀችው በ2012 ዓ ም እንደነበር ይታወሳል። የአሜሪካ ከፍተኛ ዲፕሎማት ዩክሬን ከሩሲያ ጋር በምታደርገው ጦርነት ከፊል የተኩስ አቁም ስምምነት ለማድረግ ያቀረበችው ምክር ሀሳብ ተስፋ ሰጪ መሆኑን ተናገረው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን ያሉት የአሜሪካና የዩክሬን ባለሥልጣናት በሳውዲ አረቢያ ተገናኝተው ከመወያየታቸው አስቀድሞ ነው። ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሰኞ ዕለት እንደተናገሩት ይህ ብቻውን በቂ ነው እያልኩ አይደለም፣ ነገር ግን ግጭቱን ለማስቆም ማየት ያለብን አይነት ስምምነት ነው ብለዋል። ኪዮቭ ማክሰኞ በሚደረገው ድርድር ከሩሲያ ጋር በአየርና በባህር ላይ የተኩስ አቁም ስምምነት ለማድረግ ሀሳብ እንደምታቀርብ ይጠበቃል ሲሉ አንድ የዩክሬን ባለስልጣን ለኤኤፍፒ ተናግረዋል። ሩሲያ ጊዜያዊ የተኩስ አቁም ሐሳብን ጊዜ ለመግዛትና የዩክሬን ወታደራዊ ውድቀትን ለመከላከል የሚደረግ ሙከራ ነው በሚል ውድቅ ማድረገዋ ይታወሳል። በዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በሀገራቸውና በአሜሪካ መካከል በሚደረገው ውይይት ቀጥተኛ ተሳትፎ ይኖራቸዋል ተብሎ ባይጠበቅም ልዑል መሐመድ ቢን ሰልማን ጋር ለመገናኘት ሰኞ ዕለት ሳዑዲ አረቢያ ገብተው ነበረ። ዘለንስኪ ሰኞ ከሰዓት በቪዲዮ ባስተላለፉት መልእክት ከውይይቱ ተግባራዊ ውጤት እንደሚመጣ ተስፋ እንዳላቸው ገልጸው የዩክሬን አቋም ፍጹም ገንቢ እንደሚሆን ተናግረዋል። የዩክሬኑ ቡድን በዘለንስኪ የጽህፈት ቤት ኃላፊ እንድሬ ያርማክ፣ በአገሪቱ የብሔራዊ ደህንነት አማካሪና በርካታ የውጭና የመከላከያ ሚኒስትሮች ይወከላሉ። በሩቢዮ የሚመራው የአሜሪካ ልኡካን ቡድን እንዲሁ የብሔራዊ ደህንነት አማካሪውን ማይክ ዋልትዝንና የመካከለኛ ምስራቅ መልእክተኛ ስቲቭ ዊትኮፍን አካቷል። ሩቢዮ ሰኞ ዕለት ጅዳ ከመድረሳቸው በፊት ሰላም ስምምነቱ የዩክሬን ዓላማ በግልጽ ማስቀመጥ አስፈላጊ እንደሆነና አገሪቱ ይህንን ለማስቆም ሩሲያውያን እንደሚያደርጓቸው ከባድ ውሳኔዎችን ለመወሰን ዝግጁ መሆን አለባት ብለዋል። አክለውም ማድረግ በሚገባቸው ጉዳዮች ላይ ምንም አይነት ቅድመ ሁኔታ አናስቀምጥም ብለዋል። እኛ ምን ያህል ለመሄድ ፈቃደኞች እንደሆኑ ለማየት ለማዳመጥ ዝግጁ ነን እና ያንን ሩሳውያን ከሚፈልጉት ነገር ጋር በማነጻጸር ምን ያህል ልዩነት እንዳለን ለማየት እንፈልጋለንም ብለዋል። ሁለቱም ተፋላሚ ወገኖች ሊያውቁት የሚገባው ነገር ለግጭቱ ወታደራዊ መፍትሄ የለም ያሉት ሩቢዮ ሊፈታ የሚችለው በዲፕሎማሲያዊ መንገድ መሆኑን ሁለቱም ወገኖች ሊገነዘቡ ይገባል ብለዋል። ቻይና በፕሬዝዳንት ዶናልድ ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ መሆኗን ገለጸች። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁለቱ የዓለም ግዙፍ ኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት ተፋጠዋል። ቻይና በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15 በመቶ ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጥታለች። የቻይና ኤምባሲ በኤክስ ገጹ ላይ አሜሪካ የምትፈልገው ጦርነት ከሆነ የታሪፍ የንግድ ወይም ሌላ አይነት ጦርነት እስከ መጨረሻው ለመዋጋት ዝግጁ ነን ሲል ሰኞ ዕለት የአገሪቱ የውጭ ጉዳይ ሚኒስቴር የሰጠውን መግለጫ በድጋሚ ጠቅሷል። ይህ የቻይና መግለጫ ትራምፕ የፕሬዝዳንትነት ስልጣናቸውን ከተረከቡ በኋላ የተሰማው የመጀመሪያው ጠንካራ አቋም ነው። ረቡዕ ዕለት የቻይናው ጠቅላይ ሚኒስትር ሊኪያንጊ የዚህ ዓመት የአገሪቱን የመከላከያ በጀት በ7 ነጥብ 2 በመቶ እንደምታሳድግ ተናግረዋል። አክለውም በዓለማችን በመቶ ዓመት ውስጥ ያልታዩ ለውጦች በፍጥነት እየተከሰቱ ነው ሲሉ አስጠንቅቀዋል። የቤጂንግ መሪዎች ከአሜሪካ ጋር የንግድ ጦርነት ስጋት እንኳ እያለ የሀገሪቱ ምጣኔ ሀብት ሊመነደግ እንደሚችል እርግጠኛ መሆናቸውን ለዜጎቻቸው ማሳየት ይፈልጋሉ። ቻይና በመካከለኛው ምስራቅና በዩክሬን ጦርነት ውስጥ ገብታለች በማለት ከም ስምንት ከሰሳት የአሜሪካ በተቃራኒ የተረጋጋና ሰላማዊ ሀገር መሆኗን ለማሳየት ትፈልጋለች። ይህ በእንዲህ እንዳለ ከዚህ ቀደምም ቻይና ወደ ጦርነት ለመግባት ዝግጁ መሆኗን ተናግራ ታውቃለች። በጥቅምት ወር ፕሬዚዳንት ጂ በታይዋን ደሴት ዙሪያ ወታደራዊ ልምድ ሲያካሂዱ ለነበሩ የአገሪቱ ወታደሮች ለጦርነት ዝግጁነታቸውን እንዲያጠናክሩ ትዕዛዝ ሰጥተዋል። ዋሽንግተን የሚገኘው የቻይና ኤምባሲ የአገሪቱ የውጭ ጉዳይ ሚኒስቴር ከአንድ ቀን ቀደም ብሎ በእንግሊዝኛ ያወጣውን መግለጫ በመጥቀስ አሜሪካ ፌንታኒል ለተባለው መድኃኒት መስፋፋት ቻይናን ተጠያቂ ማድረጓን ተችቷል። የውጭ ጉዳይ ሚኒስትር ቃል አቀባይ የፌንታኒን ጉዳይ ከቻይና በሚገቡ ምርቶች ላይ ታሪፍ ለመጨመር ውሃ የማያነሳ ሰበብ ነው ብለዋል። ማስፈራራት አያስፈራራም፣ ዘለፋ በእኛ ላይ አይሰራም። ጫና ማድረግ፣ ማስገደድ ወይም ማስፈራራት ከቻይና ጋር ለሚደረግ ግንኙነት ትክክለኛው መንገድ አይደለም ሲሉም አክለዋል። የአሜሪካና ቻይና ግንኙነት ሁል ጊዜ በውጥረት የታጀበ ነው። የቤጂንግ ባለስልጣናት ዶናልድ ትራምፕ የቻይናውን ቢቢሲ ለበዓለ ሲመታቸው መጋበዛቸውን ተከትሎ ምንጮች የሁለቱ ሀገራት ግንኙነት በተሻለ ሁኔታ ላይ ሊሆን ይችላል የሚል ተስፋ ነበራቸው። ትራምፕ ወደ ዋይት ሀውስ ከመግባታቸው ጥቂት ቀናት ቀደም ብሎ ከቻይናው ፕሬዚዳንት ጋር በጣም ጥሩ የስልክ ውይይት አድርገናል ብለውም ነበረ። ባለፈው ወር እንዲሁም ሁለቱ መሪዎች ሌላ የስልክ ውይይት ለማድረግ ቀጠሮ ቢይዙም አይሳካ መቅረቱን የሚያሳዩ መረጃዎች ወጥተዋል። ቻይና ለወታደራዊ በጀት ብቻ ብቻ 245 ቢሊዮን ዶላር ብትመድብም ከአሜሪካ የመከላከያ በጀት ሲነጻጸር በጣም ያነሰ ነው ተብሏል። ስቶኮልም ዓለም አቀፍ የሰላም ምርምር ኢንስቲትዩት እንዳለው ቻይና ምንም እንኳ ከአሜሪካ እና ሩሲያ በጣም ያነሰ ቢሆንም 1.6 በመቶ የሚሆነውን የሀገር ውስጥ ምርቷን ለወታደራዊ አገልግሎት ታወጣለች። ይህን ተንታኞች ቻይና ለመከላከያ የምታወጣው ገንዘብ ዝቅ አድርጋ ታቀርባለች ብለው ያምናሉ። የዕለቱ የምናሰማችውን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዞ በመተማመን ነው ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና በቀጣይ እስከምንገናኝ ሰናይ ጊዜ ሆንላችሁ።